ይሄ ልጅ ቤት ውስጥ ሰው ባይኖር ኖሮ አባትየው ባይደርስለት ኖሮ ህይወቱ አልፎ ነበረ ማለት ነው አላህ ስብሐት ወተዓላ አለሁልህ ስለው ጊዜው ስላልደረሰ ተርፏል ማለት ነው ስንቶቻችሁ ናችሁ እንደዚህ አይነት ነገር የምታደርጉት እባካችሁ እህት ወንድሞቼ ጥንቃቄ አድርጉ ማለት ነው ወላሂ ይሄ ነገር በጣም አደጋና በጣም ከባድ ነገር ስለሆነ ማለት ነው እናንተ ስላላጋጠማችሁ እንደቀላል ልታዩት ትችላላችሁ ግን በሚያጋጥማችሁ ቀን ግን ምን ምን ያክል ህይወታችሁ አደጋ ውስጥ እንደሆነ ትረዳላችሁ ማለት ነው። እና አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት በጣም ለሁላችሁም ብዙ ጊዜ ተናግሬ አለሁኝ። ዛሬም ግን ላስጠነቅቃችሁና ጥንቃቄ እንድታደርጉ ነው ማለት ነው። ለምን እንደ ቀላል ነገር የምናየው ነገር ለህይወታችን ለማጥፋት ህይወታችን ለማለፍ እንዲሁም ደግሞ እግራችን በቃ በሙሉ አካላታችን ላይ አደጋ የሚያደርስብን ነገር ስለሆነ ጥንቃቄ አድርጉ ማለት ነው። እንዲሁም ደግሞ ቪዲዮ ለሁሉም እህቶች ወንድሞች የምንደርስ ላይክ ሼር አድርጉልኝ። እናም እንደነገርኳችሁ መግቢያ ላይ አይታችሁታል። ይህ ልጅ በሰዓቱ ቤቱ ሰው ባይኖርና ብቻው ቢሆን ኖሮ አባትየው ባይኖር ኖሮ በቃ ህይወቱ አልፎ ጀናዛው ነበረ የሚገኘው። ማን ነው ግን አላህ ስላተረፈ አላህ አለ ሁለት ሰዓት ያልደረሰም በቃ ጊዜ ያልደረሰም ብሎ አባትየውን ሰበብ አድርጎለታል። ገብታቸል። ለትንሽ ጊዜ አባትየው ቆይቶ ቢሆን ኖሮ ህይወቱ አልፎ ነበረ። ማን ነው እንደነገርኳችሁ፣ በተለይ ስልካችሁን ቻርጅ አድርጋችሁ አጠገባቸው አስቀምጣቸው የምትተኙ ስልካችሁን ትራስ ውስጥ የምታደርጉ እንዲሁም ደግሞ ስልካችሁን ቻርጅ አድርጋችሁ ሶሻል ሚዲያ ላይ የምትከታተሉ ማለት ነው። እንደ ቀልደ ነገር አትዩት፣ እባካቸው እህቶቼ፣ ጥንቃቄ አድርጉ። ብዙ ሰዎች በዚህ ምክንያት ህይወታቸው አልፈዋል፣ ቤታቸው ተቃጥሏል፣ ብዙ ነገር ማለት ነው። እንዲሁም ፓወር ባንኩም ሊሆን ይችላል። የተለያየ በማብራት የምንጠቀማቸውን ነገሮች እንደ ቀላል ነገር አትዋቸው ማለት። በተለይ በተለይ ደግሞ ኤርፎን እና ስልክ በአሁኑ ሰዓት ላይ በጣም ሰው ላይ አደጋ እያደረሰ ያለው ነገር ስለሆነ ማለት ነው እና ጥንቃቄ አድርጎ እንደነገርኳቸው መግቢያ ላይ አይታችሁታል። ስልኩን ቻርጅ አድርጎ ውጭ ላይ ነበር የተቀመጠው። ከዛ በአጋጣሚ ስልኩ ለካ ቻርጅ አድርጎታል፣ ግን እንዳለ ስልኩ ግሎ ከሀረባው ከስልኩ ጋር ተገናኝቷል ማለት ነው። ወይም ደግሞ መብራቱ ስልኩ ላይ እንትን ብሏል። ማን ነው ገብቷችኋል? ስልኩ ስለጋለ የሚፈነዳበት እንትን ላይ ነው የነበረው እና መቶ ሲያነሳው ወዳው ነው ማብራቱ ያዘው ማለት ነው። ልጁን እንዴት እንዳደረገው እና ምን ያክል እንዴት እንደሆነ አይታችሁታል ብዬ አስባለሁ። ገብታችኋል። እና እንዲለቀው እንኳን ብዬ ሞከረ ስልኩን እንኳን ይዞ ስልኩን ስልኩን ነበረ ሊያነሳ የነበረ የመጣው ስልኩን እንኳን ስልኩ ከቻርጁ ጋር ወለቀና ስልኩ ነው እሱን እንትን ያዘው ማለት ነው። እንዴት እንዳደረገው አይታችሁታል። እስከ መጨረሻ ባቴው መጥቶ ከእጁ እስከሚያላቅቀው ድረስ እንዲሁ በቃ እኔ እንጂ ወላሂ ላዚም በጣም ከባድ ነው። ሀባዬ አንድ ነገር ካልደረሰብን ላንረዳው ላንረዳውና ላናስበው እንችላለን፣ ግን ጥንቃቄ ማድረግ አለብን። ሰበቡን ማድረስ አለብን። የሚጠብቀው አንድ አላህ ነው። አውቃለው፣ እሱ ነው የሚጠብቀን። ሆኖም ግን እኛ ሰበቡን ማድረስ አለብን። ስልካችንን ቻርጅ ስናደርግ ከአጠገባችን ረቅ ማድረግ አለብን። እንዲሁም ደግሞ ስልካችሁን እዛችሁ በአጋጣሚ ስልካችሁ ፍራሻችሁ ላይ ሆናችሁ እየተከታተላችሁ እናንተ ሳታስቡት እንቅልፍ ወስቷችሁ ላያችሁ ላይ ተኝቷችሁበት ግሎ ላያችሁ ላይ ሊፈነዳባችሁ ይችላል። ገብቷችኋል። ሁሌ ቻርጅ ላታደረጉት ትችላላችሁ። ስልካችሁን ካጠገባችሁ ራቅ አድርጉ፣ ስትተኙ። እንደዚሁም ደግሞ ስልካችሁን ደግሞ ቻርጅር አድርጋችሁ እንዳትከታተሉ፣ ገብታችኋል። እንዲሁም ደግሞ ስልካችሁ እንደጋለ ወይም ደግሞ እንደጋለ ካወቃችሁ እንዲቀዘቅዝ ከቻርጅ አውለቃችሁ ራቅ አድርጋችሁ እንዲሁም ደግሞ ከአረባ ባለበት አጠገብ ሳይሆን ከአረባ በሌለበት አጠገብ ነው፣ በሌለበት ቦታ ነው ማስቀመጥ ያለባችሁ። ለምን አሁን ለምሳሌ ተላጃውን አሁን ለብዙ ጊዜ እኛ መጥበቅ ውስጥ ስንቀመጥ ልጆቹ እንዳያበላሹብን እንዳያነሱብን ብለን ተላጃ ላይ እንዲሁም ደግሞ የሆነንትን ሙኩሬፍ ላይ ሳናቅብ ስናደርገው ሁሉም ነገር ከአረባ ስልኩም ከአረባ ነው ታውቃላችሁ። ማብራት ነው እንዲሁም ደግሞ ተላጃ ማብራት ነው። ከዛ ከማብራታው ከስልኩ ፓወር እና ከተላጃው ጋር ሲገናኝ የበለጠ ሊፈነዳ ይችላል። ማን ነውና መጥበቅ ውስጥ ራሱ ሆናችሁ ጥንቃቄ እንድታደርጉ ፈልጋለሁ። ራሳችሁን ልትጠብቁ ይገባል ማለት ነው እና አብዛኛው ጊዜ ብዙዎቻችን እኛ አረብ አረብ ቤት ስንሰራ፣ በተለይ መዳን ቤት ያለን እህቶች ስልካችንን ጡት መያዣችን ላይ አድርገን ስራ ለመስራት እንዲመችን ስልክ እያወራን የምንጠቀም ሰዎች አለን። ይሄንን ነገር እኔም በፊት እጠቀመው ስለነበረው ነው የምነግራችሁ። ገብቷችኋል። ስልኩ ይግልና ሲያቃጥልን ከአጠገባችን ዞር እናደርገዋለን። ማነው ደንግጠን እንዲሁም ደግሞ ስልካችን ጆሯችን ላይ አድርገን በንትን ወይም ደግሞ በንትን በሂጃብ አስረነው እየሰራን ምን ያክል የእኛ ሙቀትና የስልኩ ሙቀት ሲገናኝ ምን ያክል እንደሚያቃጥል አስቡት። እንደዛም ሆኖ ግን ስልኩን ላለማቋረጥ እና ነገሩን ላለማቋረጥ እያቃጠለን ራሱ የምናናግር ሰዎች አለን። እና ተጠንቀቁ እህቶች ባካችሁ። ለምን ብትሉ ነገሩን በኋላ እንደርስበታለን ግን ራሳችን ላይ አደጋ ቢደርስም ጆሮአችን ላይ ቢፈነዳ፣ ፊታችን ላይ ቢፈነዳ ምን ያክል እና እኛ ላይ አደጋ እንደሚያደርስ ልንገነዘብ ይገባል ማለት ነው። ገብቷችኋል? እና ተጠንቀቁ እህቶቼ፣ ወላሂ እኔ ይህንን ነገር ሳየው ብዙ እህቶች በተለይ ደግሞ ገጠር ላይ ያሉ እንትን በሙቀት ሰዓት ስልካቸውን ቻርጅ ላይ አድርገው የሚከታተሉ ሶሻል ሚዲያ የሚጠቀሙ ሰዎች አሉ ማለት ነው። እና ጥንቃቄ ሊታደርጉ ይገባል። እና እንደ ቀላል ነገር አትዩት። በተለይ መብራት ማለት እንደኛ ሀገር ቀላል ነገር አለው። በተለይ ደግሞ የሳውዲ አረቢያ አረብ ሀገራት ላይ ያሉ መብራቶች በጣም ነው ሀይል ያላቸው። እኔ አንዳንድ ጊዜ መጥበቅ ስገባ ማለት ነው፣ በአጋጣሚ ዱላቡን ሲዘው እንዴት እንደሚነዝረኝ ብታውቁ ማለት ነው። እና ተጠንቀቁ እህቶቼ። እንዲሁም ማታ ላይ ስለ ሰካና ቪዲዮ ሰርቼላችሁ ነበረ፣ ብዙዎቻችሁ አይታችሁታል እና ብዙዎቻችሁ ተጠንቅቃችኋል። እንሻላ እንጠንቀቃለን። ከዚህ በኋላ በቀዝቃዛ ነው የምታጠበው ምንም አይነት ነገር እንትነ ይህን ነገር አልጠቀሙም ያላችሁ እህቶች አላችሁ። እንዲሁም ደግሞ መጥበቅ ውስጥ በተለይ ደግሞ ኢጃዛ ቤት ኢጃዛ ቤት ውስጥም ያለ ነገር ስለሆነ ኢጃዛ ቤት ራሱ አንድ ቀን በግ ብሎብኛል፣ ፈንድቶብኛል ያለች ልጅ ራሱ አለች ማለት ነው። ገብቷችኋል? እዚ ጋር ወላሂ ልጆቹ ቪዲዮ እየቀረስኩኝ ልጆቹ መጥቶብኝና ግዴታ ይህንን እንትን ዣንጥላ ካላሽ ብላ አስቸግራኝ ነው እዚ ጋር እያያችሁኝ ያላችሁትና ልጅ ያለበት ቤት ስትሰሩ ነፃነት አታገኙም ማለት ነው። እና እንደነገርኳችሁ ተጠንቀቁ። ኢጃዛ ቤት ይሄ ሰካና የሚባለው ነገር ኢጃዛ ቤትም አለ። የኢጃዛ ቤቱ ደግሞ በየጊዜው አይቀየርም። በተለይ ደግሞ አረብ ቤቱ እንኳን በየጊዜው እየተቀየረ አንዳንድ ጊዜ ይይዛል። ገብቷችኋል። ኢጃዛ ቤት ደግሞ ስትሆኑ ሰካነው እንኳን ሊቀይሩት አይደለም ትዝም አይላቸውም። ገብቷችኋል። ወላይ ምን አለች ይመሰላችሁ? አንድ ልጅ እኔ ሰካናው መጥበቅ ውስጥ ነው ያለ አለች። ታቃላቸው መጥበቅ ውስጥም አለ ሰካና ማለት ነው። ወብቶቿል እና በአጋጣሚ ሰካናው ክፍት ነው ተበላሽቷል። እሷ አታቅም። ከዛ መጥበቅ ውስጥ ገብቼ እንትን መጥበቅ ውስጥ ያለው ዶላቡን ስከፍት ነዘረኛለች። ከዛ ደንግጬ ለሴትዋ ሄጄ ስነግራት ሰካናውን የሰካናውን ፊሽ አጥፊው አለችኝ አለች። ከዛ መጥቼ ሳጠፋ መጥበኩ ሰላም ሆነ አለች። ለምን ሙሉ ሙሉ እንትን መጥበኩን ራሱ ከረባ ከአረባ ሆኖ ሊይዛችሁ ይችላል። ይ ሰካና ማለት በጣም አደገኛ ነገር ስለ እናም እንደነገርኳችሁ ሁሉንም ነገር ልትጠነቀቁ ይገባል። በተለይ ደግሞ ኤርፎን፣ ፓወር ባንክ እንዲሁም ደግሞ ስልካችሁን ተጠንቀቁት፣ ሀባይቢ ወላሂ፣ በጣም በአሁኑ ሰዓት ላይ በጣም አደጋ በዝቷል እና ጥንቃቄ አድርጎ ራሳችሁን ጠብቁ። እኛ ስንኖር ነው ማንኛውም ነገር መስራት የምንችለው ማድረግ የምንችለው እኛ በህይወት ስንኖር ነው። እኛ በህይወት ከሌለን እና አሁን አካላታችን ላይ አደጋ ቢደርስብን ምን ያክል ችግር እንዳለው አስቡት። እኛ ሙሉ ጤና ያለን ሰዎች ላንረዳ እንችላለን። ብዙዎቻችን ደግሞ ሳይደርስብን ሲቀር ወይም ደግሞ ያልደረሰብኝ ሰዎች ላንረዳው እንችላለን ማለት ነው፣ ገብቷቸዋል። ስለዚህ ጥንቃቄ አድርጉ፣ ስልካችሁንም ተጠንቀቁ። ኤርፎንም ደግሞ ጆሮችሁ ላይ አድርጋችሁ አታብዙ። ቢያንስ ከአንድ ሰዓት በላይ ባትጠቀሙ ጥሩ ነው። ከቀን ውስጥ በሀያ አራት ሰዓት ውስጥ ኤርፎን ከአንድ ሰዓት በላይ ባትጠቀሙ ደስተኛ ነኝ። ለምን ብትሉ ጆሮችን ላይ ራሱ አደጋ ስለሚያመጠን። አልሐምዱሊላ ኤርፎንም አልወድም። ገዝቻለሁ አለኝ ግን በጣም መጠቀም አልወድም። ጆሮዬ ላይ ሳድርገው አንድ እንኳን ለሰላሳ ደቂቃ እንኳን እንትን መቆየት አልችልም። ያመኛል ጆሮዬን፣ የሆነ በቃ እንትን ይለኛል ማለት ነው። ምን እንደሆነ አላውቅም። ብዙ ጊዜ ገዛዋል። አሁን ሶስት አራት አለኝ ገዝቼው ማለት ነው። ግን ስጠቀመው፣ በቃ ጆሮዬ ላይ ሲቆይ ጆሮዬን ያመኛል። የሆነ በቃ የሆን ጭንቅላቴ ራሱ የሆነ የሚወጋኝ ነገር አለ እሱን ስጠቀም ማለት ነው እና በሽታ ራሱ ሊያመጣብን ይችላል። አንዳንድ ልጆች ጆሮቸው የሚመግል ልጆች አሉ። አንድ ልጅ ጆሮዋ ስመግል ቪዲዮ ሰታለቃለች አይቼዋለሁ። እና ተጠንቀቁ። እኛ ጤና ሲኖርና ጤና ጤና ሳይኖረን ስቀር አንድ አይደለም። የታመመን ሰው የሚረዳው ህመሙ ደርሶበት ያየ ሰው ነው። ገብቶቻል። እኔ ይህንን ነገር የምናገረው እኔ ላይ ደርሶብኝ ሳይሆን ለብዙዎቻችን ትምህርት ስለሚሆን እና ሳይደርስብን መጠንቀቅ ስላለብን ነው የተናገርኩት። የዛሬ ቪዲዮ ይሄን ይመስላል። ሀባይ ቤ ስለተከታተላችሁ አመሰግናለሁ። አላህ ከክፉ ነገር እና ከእንደዚህ አይነት አደጋዎች አላህ በጥላው ስር ያድርገን፣ በሰላም ያወጣን። አላህ በሙሉ ጤንነት ለሀገራችን ያብቃን። ሙሉ ጤናና አፍያ ይስጠን። የምንሰራቸውን ነገሮች ብራችንም አላህ በረካ ያደርግልን። ጤናችንም አላህ ይመልስልን። የታመማችሁ የቶች አላህ ጤናችሁን ይስጣችሁ። ያልታመማችሁ ደግሞ አላህ በሙሉ ጤንነት ለሀገራችሁ ለቤተሰቦቻችሁ ያብቃችሁ። ላለው አመሰግናለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደነገርኳችሁ ላይክ ኳን ግን አትርሷት፣ ሼርም አድርጉ እሺ እወዳችኋለሁ።